የ ስ መልካም ዶክተር ዛኪር ናይክ እንግዲህ ሙስሊሞች ጀግናችን የሚሉት ነው ያለውን ሰምታችኋል ከዚህ በፊት ሰሞኑን ተርታውን በእስልምና የሞተ ሰውን የሞተ እንስሳን ግንኙነት ማድረግ እንደሚቻል ግብረሰዶ ማድረግ እንደሚቻል ህፃናትን መገናኘት እንደሚቻል እንስሳቶችን መገናኘት እንደሚቻል በሰፊው አሳይቻችኋለኝ የዲቤት ጥሪ አቅርቤ ማንም ሊመጣ አልቻለም ምክንያቱም ያውቁታል ስንት አይነት መረጃ እንደሚመጣ አሁን የቀረን እንስሳቶች ከተቻሉ ግብረሰዶም ከተቻለ የሞተ ከተቻለ የቀረው ምን ነበረ ማስተርቤሽን ነበር የቀረው ዶክተር ዛኪር ሲናገር እንደሰማችሁት ማስተርቤሽን ማድረግ ኃጢአት አይደለም ይቻላል ብሏል እሱ ደግሞ ከራሱ ሳይሆን ያለው እጅግ ብዙ የእስልምና ሊቃውንቶች የሚስማሙበት ነው። በነቢዩ ጊዜ የነበሩ ተከታዮቹ ማስተርቤሽን ያደርጉ ነበረ። ለዛሬ ግን ወንዶቹ ሚስት ከሌላቸው ወይንም ደግሞ ባሪያ ከሌላቸው ነው የሚፈቀድላቸው በእጃቸው ማስተርቤት ማድረግ እንደሚችሉ ብናበል መግለጫ እንትን አድርጎታል፣ ፈቅዶታል። የሴቶቹን ላንብብላችሁ። ሽምሰዲን ኢብን ቀይም አልጀውይ የኢብንተሚያ ተማሪ ነው። ፓርት ፎር ላይ ወይም ደግሞ ቮሊም ፎር ላይ ፔጅ 129 ላይ ወይም ደግሞ በንትኑ ላይ 96 እና 97 ላይ የሚገኛል። ፔጆቹ የተለያዩ ቦታዎች ላይ ስላሉ ነው። እንትን ላይ ለምታወርዱ 9697 እነዚ አካባቢ ላይ ይገኛል። ስለ ሴቶቹ እንደዚህ ይላል ኢፌ መን ዳዝኖታቭ ሃስባንድ ንድ ሀር ላስት ቢካም ስትሮንግ ሴት ባል ከሌላትና ፍላጎቷ ስሜቷ ከፍተኛ ከሆነ የሚመጣ ከሆነ ኢትስ ፐርሚሴብል ፎር ዊመን ቴክ አናክርባጅ ዊች ኢዝ ፒስ ኦፍ ሌዘር ወርክድ አንቲል ኢት ቢካምስ ሼፕድ ላይክ ፒነስ ንድ ኢንሰርት ኢት ን ሃርሰልፍ ሺ ሜ ኦልሶ ዩዝ ኩካምበር። ምን ይላል? ባል ከሌላት ስሜቷ ፍላጎት ካላት ለማለት እንግዲህ ቃላቶችን ሶሪ። እና ይላል ለእሷ የተፈቀደ ነው። ምን ማስተር ቤት ማድረግ በምን ከቆዳ በተሰራ ሌዘር ነገር እንደ ወንድ ብልት አድርጋ መጠቀም ትችላለች። ከቆዳ ወይም ከሌዘር ሴክስቶይ ሰርታ ማስተር ቤት ማድረግ ትችላለች። ወይንም ደግሞ ይላል ኩከምበር ወይንም ደግሞ ፓምፕኪን መጠቀም ትችላለች። ኩከምበር ማለት ኪያር እንደዚህ። ወይንም ደግሞ አዱባ የሚባለውን መጠቀም ትችላለች። ይሄ ሙስሊሞች የሚመሩበት ነው። የሙስሊሞች የሱኒ ሙስሊሞች ሺያዎችን ሳይሆን ሱኒ ሙስሊሞች ኢትዮጵያ ውስጥ ያሉ ሙስሊሞች የሚመሩበት መመሪያቸው ነው። ይሄ ፍቃድ ተሰጥቷል፣ ኃጢአትም አይደለም፣ መጠቀም ይችላሉ። እና ጥያቄያችን እዚህጋ ምንድነው? ሴቶችዬ ኩከንበሩ እንዴት ነው ከዛ በኋላ እንጥሎሽ ይጥላል ወይንስ እንዴት ነው እሱ? ተጋብታችሁ ነው የምንኖሩት? ትዋዋሱታላችሁ ወይንስ እናንተው ጋር ይቀጥላል? ከዛ ትበሉታላችሁ ወይንስ እንዴት ነው እሱ? እድሜውስ የኩከምበሩ ነገር እንዴት ነው እሱ? ማንኛውንም ኩከምበር ነው የምትጠቀሙት ወይንስ እድሜ ገደብ አለው? ማለት ምህር ምናምን ነገር የሚባልስ ኩከምበሩ? ኩከምበሩ እንዴት ነው እሱ? አቅራቦትና ምናምን ነገር ነጋዴዎች እንዴት ነው በስርዓት ያቀርቡላችኋል? ይህንን እስቲ እንዲቴል አብራሩልን እስቲ። ቆዳ ውስጥ የበግ ቆዳ ነው የፍየል ቆዳ ነው የምትጠቀሙት? የበሬ ነው የአህያ ነው የምን ቆዳ ነው የምትጠቀሙት? እሱንም ነገር ጠቆም ብታደርጉን፣ ምሁራኖቻችሁ ምን አይነት መጠቀም እንዳለባችሁ ስለነገሯችሁ ማለት ነው። የወንዶቹ ደግሞ በጣም አስቂኝ አስቂኝ ስለሆነ ቀጣይ እሱን የወንዶቹን ደግሞ አቀርብላችኋለኝ።